ጫት የሚባል አይቅምም። አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ ለምንድን ነው ልጆቹን የማታገናኘው እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው ይሁን በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ ማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። እየሰማችሁ አይደለ? ሰውየው ሀብታም ነው። እኔ የመን ጓደኞች አሉ። ሰውየው ጭጭ ያለ ሀብታም ነው ብያቸዋለሁ። የዩቱብ ነጋዴ ነው። ዩቱብ ይሸጣሉ። ብዙ ነገር አለው እና እንደዛ የመላይ ቁጭ ብሎ ካሜራ ፊት ለፊት አድርጎ ጫት ሲቅም ምናምን ይችን ሙድ ለጋሽ ማህሙድ አለ። ይችን ሙድ ለጋሽ ማህሙድ ግን፣ በነገራችን ላይ ያው ተመልካች የሚሰጡትን ነገር ይቀበላል። የዋህ ትሆናላችሁ። ብዙ ሰዎች በጣም የሚገርመኝ ነገር የዩቱብን እንትን የማታውቁት ሰዎች አንዳንዴ ነገራቶች እንትን ሲሏችሁ ቢዝነስ እየተሰራ እንደሆነ የማይገባችሁ የዋሆች አላቸውና፣ ኧረ ንቁ። ዛሬ በሃያ አንደኛው ክፍለ ዘመን ያልነቃ ሰው አለ እንዴ? ፍየሎ በጎቹ እንኳን ፍየል በሆኑበት ዘመን እንዴ ቤተሰብ እረ ተዉ። ሰላም አለይኩም ወረሕመቱላሂ በረካቱ። ሰላም እንዴት ናችሁ? መጥቼ የላችኋለሁ። ውድ ወንድማችሁ የበረሀ ወንድማችሁ አኗር አኗር ዑመር ይባላል። ለማታቁ ሰዎች፣ አጊት አዲስ ሰዎች ያው ስለምትኖሩ ላስተዋውቃችሁ ብዬ ነው። እና እንደዛ ነው። ዛሬ እንግዲህ ብቅ ብዬላችኋለሁ። ሱመያ የሰይድዬ ሚስጥር አጋልጣለች ማለት ነው አላቅም። ዛሬ ደስ ብሎኛል። ለምንድን ሆነ አላቅም በዚህ አጋጣሚ አዲስ የሆናችሁ ሰብስክራይብ ዋን ላይ ጠቅ እያረጋችሁ ልቤን ድን ማድረግ አለባችሁ ሀገር እስከ ምገባ ድረስ ማለት ነው በዚህ አጋጣሚ እና እሷ እንዳትረሱ እስኪ የሱመያን ነገር እንስማና ትንሽ ሀሳብ አስተያየት አለኝ ጣል አረግላችኋለሁ ያው የሱመያ ጀግነት ጀግንነት መቼም ልበ ግርባዊነቷ ብር ቢያስገባላት እኔ አልነካም እኔ አልነካም በፍጹም ወይ ወይ ወይ ሰይድ ተሸንፈሃል መሸንፉን በነገራችን ላይ ብዙ ጊዜ ተናግሯል አይደል? ለሱመያ ለምንድን ነው የአረብ ሀገር ንግስቶች ማሸልማት? የአረብ ሀገር ሻማዎች መሸለም ይገባታል። እንኳን ለእሷና ለአብርሽና ለሩታ እንኳን ምን ያል ገዛችሁታለ? ቴሌቪዥን ገዝታችኋል? ሙከየፍ ገዝታችኋል? ምን ገዝታችኋል? ስለዚህ እሰቡበት ማለት ነው። ዝም ብዬ አልቀመጥም። ተቀምጠሻል እኮ ገና ግቢ ውስጥ ብልት ብለሽ ኢትዮጵያ ያለሽ ተጎልተሻል። አትመጭም ወይ ፍሉስ ፍሉስ። ኢትዮጵያ አይደለም ያለሁት፣ የጭንቅላት አንቺ በአንቺ እንትን የርኩ እኔ የመን አይደለም ያለሁት ዱባይ እና ኡማን ነኝ። አንቺ ግን ወላሂ ልብ ኑሮሽ ማለት ነው። አንቺ ልብ ኑሮሽ ፓስፖርት እንኳን የለሽም። አንቺ ልብ ኑሮሽ የመንም ባህር አኳፋሽ ትመጣልሻለች፣ ትመጣልሻለች። ታያት ፎክሪ። ሱመያ ልጅቷ ደፋር ነች። እሞታለሁ አታውቅም እገላለሁ ነው እንጂ እኔ ሱመያ አንቺን ፈርቼ አንቺ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራ ወይኔ፣ ዘና ልበልስ፣ አረቦች ሲያጦዙኝም አንዳንዴ ዘና ምለው በቃ ሲያነፍስ ነው። እኔ አንቺን እንዳልፈራውሽ ማለት በተግባር አሳይሻለሁ። አለው እቺን ቀን ወይኔ፣ እቺን እቺን ቪዲዮ በደንብ እሺ። እኔ አንቺን እንዳልፈራው በደንብ አሳይሽ። አኔ፣ እንዳታስቢ ማስታወሻው እኔ አስቀምጥልሽ። አለው ለልጆች ይፍራቻ ነው፣ እብድ ስለሆነ ጤነኛ ስላልሆነሽ አይምሮ ስለለለሽ አስተሳሰብሽ እንደ እንደ በግ ነው የምታስቢው አንቺ የታቀፍሽው በጋይሽ ከአንቺ ይበልጣል። በግ ማለት ነው በግ ከአንቺ ማሰብ ይበልጣል። አንቺ አይምሮሽ ስለተነካ አይምሮሽ ትክክል ስላልሆነ ነው እኔ የምሸሸው እ አንቺ ማን ስለሆንሽ ነው እኔ የምፈራሽ። አንቺ ማን ነሻዩ? እኔ ለምንድን ነው የምፈራሽ? ባሌን ቀማሽኝ እንጂ ባልሽን አልቀማሁኝ የልጆችን አባት ወሰድሽው እንጂ ልጆችሽን አባት ወሰድሽው። ተቀለለችው ተቀለለችው፣ ያና አስረሳችው። አንቺ ደጉ እንዳልነው እንደዚህ ማለት ነው። አንድ ግርሽን፣ አንድ ግርሽን እንደው ተመኘው ስትቧከሱ ማለት ነው። ተቆነጣሽም እኔ ጭኖችሽ ስር ገብቼ እንደዚህ መዝልግ አድርግሻለሁ። ቆይ ጠብቂ፣ መዝልግ እኔ እንዳልፈራሁሽ እኔ ማለት ነው። አንቺ ነሽ እኔንም አታውቂ እኔ አንቺን አላውቅሽም ሲፈጠር ማለት ነው። ያዩ ሰው ያውቀኛል የሚባለው። እኔ አንቺ በረኪና ስለገለበጥሽ ምን አውቅሻለሁ? እኔም አውቅሽ በሚዲያ ምን ትሁኝ ምን ትሁኝ በምን አውቃለሁ? ለምን እንጨናነቃለን? የአረብ ስራኛን ጠጠላላማንገና ይመስሎሽ ነው። ጊዜ ያገናኘናል። ጠብቂሽ። የመን የምን ላሹ ሰይድ ጫት እየቀመነው ላሸው ደግሞ ሲመስለኝ አናድርሽ እንዴ ጫት ትቀሚያለሽ እንዴ?

አክብሬሽ ነው፣ ለአንቺ ክብር ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬ ውስጥ ራሱ ፍራት የሚባል ነገር የለም። ሞልወያ እንዲህ ዘግዝቄሽ የማዳ ሞልወያ ነው ማረግሽ እንደዚህ እንደ ሞልወያ ነው ነው ሞለውልሽ እኔ እንዲህ ዘግዝቄሽ እ እንዲህ ዝግዝቅ አድርጌሽ የማዳ ሞብ ካላረኩሽ እኔ አዩ አይደለም ሁለት እንደዚህ እንዲወለውል በሻፋጣ ነው ማረግሽ አያኔ አዩ አይደለው እ እንዲ አጥቤ እንደዚህ ጭምቅ አርጌ ነው ማሰጣሽ። እንዳተርፌ እንዳልኖር ያርጌሽ። አንቺ ሳሆነሽ ታሰቃያለሽ። ማንም የለም ብለሽ ጠገብሽ። ቆ ቃዘንሽብት አረ ሰውየው ሁለት ሚስት አግብቶ እንደዚህ ሲባሉ አቤት አቤት። እኔ በነገራችን ላይ ሴቶች ሲፓከሱ አይቼ አላቅም። ሴቶች ሲፓከሱ አይቼ አላቅም። እንዴት እንደሆነ አላቅም እና ሲፓከሱ አይቼ አላቅም እና አንድ ቀን ባይ ደስ ይለኛል። አንድ ቀን ባይ በጣም ደስ ይለኛል። በዚህ አጋጣሚ ሰብስክራይብ ላይክ እያደረጋችሁ ስደተኛው ወንድማችሁን ማበረታታችሁን እንዳትረሱ ማለት ፈልጋለሁ የኔ መልካም እህቶች የኔ መልካም እህቶች ማለት ነው። ግን እንዴት ነው በነገራችን ላይ ማለት ነው። አመት አመት አመት ወሰደባችሁ እኮ ወቸ ጉድ። ወንዶች ሁለት የምታገቡ ሰዎች እባካችሁ፣ እባካችሁ ወደፊት የሚያስፈራን ነገር አለ። ምን ካላችሁ፣ ሽሮ መብላያችን እየተቆረጠ መናን እንዳትቀሩ እፈራላችኋለሁ። ሁለትም የምታገቡ ሰዎች ተጠንቀቁ። እንደ ሀዩ ሰዓት የላሴ ሴት ታገቡና በንዴት በእንትን እረ ጎመን በጤና አንዷን ዘው። እስኪ ስለ ሰይድ እውነታ እያጋለጠች ነው እንስማ። ግን ሰብስክራይብ ላይክ ሞ ሰሞኑን ቪዲዮ ሰርቷል ማለት ነው። እንግዲህ ጓደኛው ነው የቀረጠው፣ እሱ እየቃመ እንግዲህ ሂዶ ምናምን ነገር እሱ ሰይድ ቁጭ ብሎ እየቃመ ጓደኛው ሰው እና እንደተረዳሁት እንግዲህ እንደ ቪዲዮ ምናምን ነው እና ሰይድ እየቃመ ነው። ብር ጨርሷል። እንግዲህ ለያዩን ብር አስገብቻለሁ ብለዋል። ለእኔም ደግሞ ብር አስገቡታል። እኔ የአንተን ብር አልፈልግም። ሲፈጠር ደግሞ ለምን አስገባ? እኔ ቁጭ ብዬሽ ያወራሁት የባህሩ ቪዲዮ ላይ ውሸቷን ነው። እሷ የቸግራትም እኔ ስሜን ልታጠፋ ነው አላለም። አላልክም ማለት ምን አስላከ ከኔ አንተን ገንዘቡ ገንዘቡ ብሩን ማለት እና፣ ሰይድ እውነት ለመናገር ሰይድ ቸግሮት ቸግሮት የመሰላችሁ ሰዎች ነው የሚቸግረው፣ ቢቸግረው ማለት ነው። እንደው የእውነት እንኳን ቢቸግረው ሩጦ ወይ ኢትዮጵያ ይመጣል ወይ የሆነ ነገር ያደርጋል። እና ማለት ነው ሰይድ የቸገረው መስሎ የታያችሁ ሰዎች ሰይድ አይቸግረውም፣ ብር በጭራሽ አይቸግረውም። የዋህ እንዳትሆኑ። ቢቸግረው እንኳን አይቅምም፣ እርግጠኛው የምነግራችሁ ብር ቸግሮኛል ብሎ ወላሂ አይቅምም ሰይድ። እኔ ቪዲዮ ማለት ነው ወይ ከልጁ ጋር ከጓደኛው ጋር ተማካክሮ ነው የቀረጹት። በጣም እርግጠኛ ነው የኔ ትንሽ ነው ለቪዲዮ እኔ የምቅም መስላለሁ። ከዚ ትንሽ ይቅማል፣ ትንሽ ይቅሞ ይተፋዋል። እኔ ሰይድ አይቅምም። ጫት በደረሰበት አይደርስም፣ አይደለም ይቅርና። እኔ ይህንን እኔ ይሄንን ሳወራ ማለት ነው ሁሉም ያውቃል። ውሸት ቢሆን እኔ ሰይድ ቢቅም እንዲወጥቻ አላወራም። ለምን ይህንን ቪዲዮ በጣም ቤተሰቦቿ አይውታሉ። ሁሉም ሳይውት ያያል ማለት ነው። በጣም የመለይ የሚያቀን ሰው ነፍ ነው እነሱ ላይ። ሰይድ በጭራሽ ተከፍሎት አይቅም ወላሂ። ጫት የሚባል ሰይድ ማለት ነው ጫት የሚቅም ሰው የሚርቅ ሰው ነው ወላሂ። አይወድም ጫት ሲቅም የሚቅም ሰው አይወድም፣ በጣም ነው የሚጣለው። አይደለም ለራሱ ሰይድ ቸግሮት ሊቅም ልግል ለምን እንዳስመሰለ ልንገራችሁ። አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ እያለ ነው ሰይድ እንደዚህ የሆነልሽ ለምንድነው ልጆቹን ማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ቢባል እንኳን ይቸግረው ይሆናል፣ እንደው ሰው ነው እና ብር ላይኖር ይችላል። እንደው እንዴት ብታስቢ ነው ለምን አይቸግረውም ምናምን የምትሉ ሰዎች ካላችሁ ማለት ነው፣ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ፣ በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ አላውቀው የደበቀኝ እንኳን ማለት ነው፣ የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። ሳንቲም አይቸግረውም፣ አምስት ሳንቲም አይቸግረውም። ዝም ብሎ ነው የሚያወራው ማለት ነው። አይቅምም በጭራሽ ሳይድ ጫት ማለት ነው። አይደለም እችን ትንሽ ማለት ነው ሳይድ እንዲወጥሮ በየቀኑ መንገድ ላይ ሲቀበል ነው አይቅምም፣ አይቅምም አንድ ቢያጣም እንኳን አይቅምም። አይደለም ብር ሳይኖረው ማለት ነው። እንደገና ደግሞ የሰው ልጅ እንደው ዛሬ አካውንቱ ያለውን ጥርግ ቢያደረግ ራሱ በወር የሚገባውን ገቢ አስቀድሞ ተቀብሎ መስጠት ወይ መላክ ይችላል። አይችልም አካውንት ውስጥ ያለው መጨረስ ይችል እንኳን ገቢዎቹን መጨረስ አይችልም። ስለዚህ የወር ሙሉ ደሞዝ ወይ ደግሞ ሙሉ ገቢ ገንዘብ አለው ማለት ነው እሱ እና ይህን ልላችሁ ፈልጌ ነው። አይቸግረውም። ውሸቱን ነው አያቸው እንደሰማችሁ ነው ማለት ነው። ያው ሙሰልሰልናት ይችን እናቅባት አለን ይችለኛ ጥር የለጋኛ ይላል ያገሬ ሰው ስለዚህ ግን ማለት ነው እንደ ዓመት ሞላችሁ እኮ ዓመት በዚህ አጋጣሚ ያው ቢዝነስ ስለሆነ ሁሉም የያዙት ቢዝነስ ነው። ሰይድን ቢዝነስ ነው። በዛ በሄደ ቁጥር እያንዳንዱ ፓርት ቢለቃል ዳላር ያፍሳል። ሁሉም እንደዛው ቢዝነስ ስለሆነ ግን ብዙ ሰዎች በዚህ አጋጣሚ እኔ መልካም እህቶች አንዳንዴ እራሳችሁን ፈተሽ እንድታደርጉ እጠይቃለሁ ማለት ነው። መቼም ታዋቂ ሰው ቢዋሽም ቢዘርፍም ምንም ቢል ያው አንዴ ከታወቀ ከታወቀ ነው፣ ማንም ዝቅ አያደርገውም። ቢዋች ራሱ ቢያጭበረብር የተለያየ ነገር ቢያደርግ ማንም አይሰማም። እንደኔ ያለ ሰው ግን የሆነ ጥፋት ባጠፋ እንትን ይባላል። እና አንዳንዴ ጭንቅላታችን ፈንጠት እንዳደረገው ወንድማዊ ምክሬ ነው። ሱመያም በጣም ጀግና ነች። አልፈልግህም እያለችው ነው። ብር እንግዲህ ቢዝነስም ስላላት ነው እሷም እንደዚህ የምትለው አኪድ ቢቸግራት የልጆች አባት ነው አንጣ ብር ማለት ትችላለች። አፋውታ ማለት ነው ቤተሰብ ስለዚህ ብር ስላላቸው የሚቸግራቸው ነገር አይደለም። አንዳንዴ ለካሜራ ግብአት የሚጠቀሙት ቃላት ነው ማለት ነው። አንዳንድ የሶሻል ሚዲያ ላይ ወጣ ስንል የምናውቀው ነገር አለእና ከጎን የምናየው እንትን ሁሉንም ነገር እንዳታምኑ ማለት ፈልጋለሁ። በሱመያም፣ በሰድም፣ በሰይድም ሳይድ ያላችሁ ሰዎች ማለት ነው እወዳቸዋለሁ። ላይክ ሰብስክራይብ እያደርጋችሁ የምታበረታትሉ ክበሩሉ፣ ይኖሩልኝ፣ እድሜና ጤና ይስጥልን፣ አገራችንን ሰላም ያርግልኝ። እወዳቸዋለሁ። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል።